ቁስል የሚገለጠው ለወዳጅ ነው፣ ለዓለም አደለም። ይት መጀመሪያ የተወጋውና የተቸነከረው እጁንና ጎኑን ሳይደፈን ምናምን ሞቶ ሲነሳ ቁስሎቹ መጥፋት አለባቸዋል። አዲስ ስጋ ነው፣ ይሄ አዲስ ሰውነት ነው ውስጡ የገባው። ስለዚህ እነዚህ የእስካሮቹ ምናምን የተወጋውና ምናምን መጥፋት ነበረበት። ከነ ቁስሉ ነው የመጣው በተዘጋው በር ገብቶ ሰላም ለእናንተ ይሁን ሲላቸው የአርቡ ቀራኒዮ ላይ የነበረው ክርስቶስ ነው። ከዛ ዳግም ትንሣኤ ብለን የምናከብረው ለቶማስ ድጋሚ ሲገለጥ ደግሞ ከነ ቁስሉ መጣና፣ ቶማስ ተጠራጠረ። ማንም ሰው ከሙት ተነስቶ አይቶ አያውቅም፣ ቢጠራጠር አይገርምም። ስለዚህ ና ጣትህን ክተት። በጎድኑ ያለው ጣቱን ከቶ ተማረ። ቁስልህን የምታሳያቸው ቁስልህን የምታስነካቸው ሰዎች የራስህ እና የምትወዳቸው የምትሳሳላቸው መሆን አለባቸው ለዓለም ለሰቀሉህ አይደለም ቁስልን የምታሳየው ቁስልን ለሰቀሉህ ካሳየው ጉራ ነው ብትገሉኝም ተነስቻለሁ ብዙዎቻችን እኔን ጨምሮ ልክ ቁስላችን ሄደን ማናፋት ነው ነ እኛ በእግራችን ስንሄድ በኮንትራት ታክሲ ሄዱ የነበሩ ጓደኞቻችን ወደ ትምህርት ቤት እንዲያዩልን ስንል መኪና ከገዛም በነሱ በር ጋር ለፍ ጫማ ብትገዛ በነሱ ጋር ለፍ ሊልህ ይችላል። ቁስላችንን ለጠላቶቻችን ነው ልናሳይ የምንፈልገው ወይም ለሃላሉ ለፐብሊኩ። ይሄ ስህተት ነው። ቁስሉ በምናውቃቸውና በምንወዳቸው ሰዎች ነው መጀመሪያ መዳሰስ መታየት ያለበት። እኔ ኮነኝ ስትል ፔይን ቦዲህን ትገልጣለህ። መነካትን መታገስም ለካ አቅም ነው። የሚነኩኝ ሰዎች ለካ ድጋሚ መነካትን ከኔ እያጠፉ ነው። ከዛ በኋላ የመነካት ፍርሃት ሳይኖርብኝ ራሴን መግለጥ፣ ጨዋታ ማቋረጥ፣ ጨዋታ መጀመር፣ የፈለግኩትን መናገር፣ የተናገሩትን በፍቅር መቀበል ለካ ይቻላል የሚል ስቶሪ ይሰጣል። የእኛ የእኛን ቁስል ለወዳጅ ማሳየት ማለት ነው።